በአስራ ሰባት ሰማዕቱ ቅዱስ እስጢፋኖስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የቅዱስ እስጢፋኖስ ሰማዕትን ታሪክ እንጀምራለን። እስጢፋኖስ ማለት ፋና ማለት ነው። ርዕሰ ዲያቆናት ቀዳሜ ሰማዕት ይለዋል። ቀዳሜ ሰማዕት መባሉም ጌታ ደቀ መዛሙርቱን ሂዱና አስተምሩ ብሏቸዋል። ካረገ በኋላም ለመጀመሪያ ጊዜ በሰማዕትነት የሞተ እርሱ ስለሆነ ነው። ይህንስ እንደምን ነው ቢሉ ሐዋርያት ዓመት በኢየሩሳሌም ሲያስተምሩ ጉባኤ ሰፍቶ ለአገልግሎት የሚያስቸግራቸው፣ ለጸሎት ጊዜ የሚያንሳቸው ቢሆን ለተልእኮ ማዕድ ሰባቱን ዲያቆናት መርጠዋል። ከእነዚህም በቀዳሚነት የተመረጠው እርሱ ሰማዕቱ ቅዱስ እስጢፋኖስ ሲሆን ለስድስቱ አለቃ ሊቀ ዲያቆናት አድርጎ ሾመውታል። ጥቅምት አስራ ሰባት ቀን ከቤተልሔም ሥጋውንና ደሙን አዘጋጅቶ ቤተ መቅደስ ደርሶ ሲመለስ እባብ ደሙን ሲጠጣው አገኘው። ቅዱሱን የጌታን ደም ጠጥተህ የትሄዳለህ ብሎ እባቡን አንስቶ ከታትፎ በላው። ያን ጊዜ ከእምነቱ ጽናት የተነሳ መንፈስ ቅዱስ ተገለጸለትና ሰባቱ ሰማያት ተከፍተው አብና ወልድ መንፈስ ቅዱስ በአንድነት ታዩት። እርሱም በተመስጦ አፏጨ። የሐዋርያት ሥራ ምዕራፍ ሰባት ከቁጥር አምሳ አራት እንዲሁም ትንቢተ ኢሳይያስ ምዕራፍ ስድስት ከቁጥር አንድ ከዚህ በኋላ ጸጋ ሰማያዊ ኃይል መንፈሳዊ ተሰጥቶት ተግቶ ሲያስተምር አይሁድ ለምቀኝነት አያርፉምና እግዚአብሔርን ሲሰድብ ሙሴን ሲያቃልል ሰማነው ኦሪትን ሲሽር አየነው ብለው ከሸንጎ አቆሙት ሊቀ ካህናቱ ለምን እንዲህ አደረግ ካለው እናንተ ዳኞች ዘወትር መንፈስ ቅዱስን ስትቃወሙ ትኖራላችሁን? አባቶቻችሁ ነቢያትን እያሳደዱ እናንተንም ጌታን ጠልታችሁ ሰቀላችሁት። ኦሪትንም በሥርዓተ መላእክት ተቀበልናት ትላላችሁ፣ ነገር ግን አትጠብቋትም አላቸው። የሐዋርያት ሥራ ምዕራፍ ሰባት ከቁጥር ሃምሳ አንድ ሊይዙትም ቀረቡ ሰማይ ተከፍቶ ጌታ በአባቱ ቀኝ ተቀምጦ አየሁት አላቸው። እነርሱ ነርሱ ግን እየጐተቱ ከከተማ አወጡት። ኦ እግዚእየ ኢየሱስ ክርስቶስ ተመጠዋ ለነፍስየ፣ አቤቱ ጌታዬ ነፍሴን ተቀበል አለ። ልብሳቸውን ለጳውሎስ አስጠበቀው በድንጊያ ወግረው ገለውታል። እርሱም ከጌታዬ ተማረ ምህረትን ነውና እንደጠሉኝ ጥላቸው፣ እንደገፉኝ ግፋቸው ሳይል እግዚኦ ስረይ ሎሙ ዘንተ ኀጢአቶሙ ወኢትረሲ ቦሙ ጌጋዬ ብሏቸዋል። ኀጢአታቸውን አስተስሪላቸው በደልም አታድርግባቸው እያለ አርፏል። የሰማዕቱ የቅዱስ እስጢፋኖስ ረዴቱና በረከቱ አማላጅነቱ ከሁላችን ጋር ትሁን። በሁለተኛነት የምናከብረው በዓላችንም አባ ገሪማ ማን ነው? ታሪኩም ምንድ ነው? ከክርስቲያን ወገን የሆኑ አባቱ መስፊንያኖስ እናቱም ሶፍንጊያ ይባላሉ። ልጅም የሌላቸው ነበሩ። እግዚአብሔርንም ልጅ እንዲሰጣቸው ሌትና ቀን በጸሎት ለመኑት። እግዚአብሔርም ልመናቸውን ሰማና፣ ሶፍንገያ ጸነሰች። ይህንንም የተባረከ ልጅ ሰጣቸው። ስሙንም ይስሐቅ ብላ ጠራችው። ባደገ ጊዜም አባቱ ሞተ። አባቱ ንጉሥ ነበርና፣ በአባቱ ወንበር የሮም አነገሱት። ከዚህ በኋላ በዋሻ የተቀመጠው አባ ጠንጠሌዮን ዜናውን ሰማና ወደ እኔ ና ብሎ ላከበት። ይስሐቅም መንግስቱን ትቶ መንገዱን ጀመረ። ስለ ስሜም ቤትን እና ወንድሞችን እንዲሁም እህቶችን እንዲሁም አባትን እንዲሁም እናትን እንዲሁም ሚስትን ልጆችንም ጭምር ርስትንም የተወ ሁሉ መቶ ዕጥፍ ዋጋ ያገኛል ያለውን የወንጌል ቃል በማሰብ የማቴዎስ ወንጌል ምዕራፍ 19 ከቁጥር 29፣ ብፁዓን እለይ ሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት፤ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና እንዳለ ማቴዎስ፣ ከእግዚአብሔር የተላከ መልአክ መጥቶ በክንፉ ተሸክሞ አስር ቀን የሚወስደውን መንገድ በአንድ ቀን አደረሰው። አባ ጰንጤሊዮንም ካለበት ሄደ። የዚህና ዓለም ከንቱነት ኃላፊ ጠፊ መሆኑን አስተማረው። ይስሐቅም አምኖ ተቀበለ። የቅስና ሹመትም ተቀብሎ መነኮሰና ወደ መደራ ሄደ። በጾም በጸሎት ብዙ ተጋሎ የእግዚአብሔር መንፈስ አደረበትና አጋንንትን ሲያስወጣ፣ ድውያን ሲፈውስ ኖረ። ከዕለታት በአንዲት ቀን ቅዱሳት መጻሕፍትን ሲጽፍ ጽሕፈቱን ሳይጨርስ ፀሐይ ሊጠልቅበት ሆነ። ፀሐይቱንም ገዘታትና አቆማት ጽሕፈቱንም እስኪጨርስ ጠበቀችው። እንደ ታላቁ መስፍን እያሱ መጽሐፈ እያሱ ምዕራፍ አሥር ከቁጥር 12 ጽፈትንም በጨረሰ ጊዜ ምራቁን እንትፍ ቢል ውሃ ፈልቆ ጸበል ሆኖ እስከ ዛሬም በሽተኞችን ያድናል ይፈውሳልም። ሲጽፍም ቢሩ ከእጁ ሾልኮ መሬት ላይ ወደቀ። እርሱ ግን ለምልሞ አቆጥቁጦ መልካም ዛፍ ሆነ። ከዕለታት በአንዲት ቀንም ስንዴ በአንድ ቀን ዘርቶ ዕለቱን አጭዶ ከግራር ዛፍ ላይ በታምር ወቅቶ ለመስዋዕት አድርሷል። ከተሰዓቱ ቅዱሳን አንዱ እርሱ ነው። ከዕለታት በአንዲት ቀንም ከጓደኞቹ ዘጠኙ ቅዱሳን ጋር ከጸሎት በኋላ መቅኖናቸውን ተከፋፍለው ሊመገቡ ተቀመጡ። አንዴት ቤተ ክርስቲያን ቅዳሴ እንደሚታጎል ተገለጸለት፣ ለአባ ይስሐቅ የበላ መስሎ ሳይበላ ጓደኞቹ ከበሉ በኋላ ሲሄዱ መንገድ ዳር ካለች ቤተ ክርስቲያን ደረሱ። አንድ ቀዳሽ ጎድሎ ሊታጎል ሲል ይስሐቅም ገብቶ ቀድሶ ወጣ። ጓደኞቹም እንዴት በልቶ ይቀድሳል ብለው ለአበምኔቱ ለአባ ጵንጤሌዎን ነገሩት። አባ ጵንጤሌዎንም አባ ይስሐቅን ሰዎች ወደዚያ ይበሉና የምጠይቅህ ነገር አለ አሉት። አባ ይስሐቅም ነገሩ በመንፈስ ቅዱስ ተገለጸለትና፣ ምን ሰዎች ብቻ እንጨቱም ድንጋዩም ይሺሽ እንጂ አለ። አንጊዜም እንጨቱም ድንጋዩም አንድ ምዕራፍ ያህል ግሩም ገሪማ ገረም ከነ አስኬማ ከኒ አልባቲ ሙስና እያሉ ሸሽተዋል። ከዚህ በኋላ አባ ገሪማ ተባለ። ሕዝቡም ተደነቁ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ከዕላፍ መላእክቶቹ ጋር ወረደና በስምህ በጎ ነገር ያደረገን እስከ አሥራ አምስት ትውልድ ድረስ ምልላለው በነቢይ ስም ነቢይን የተቀበለ የነቢዩን ዋጋ ያገኛል፣ በጻድቅም ስም ጻድቅን የሚቀበል ቢኖር የጻድቁን ዋጋ ይቀበላል እንዳለ ጌታችን ኢየሱስ ክርስቶስ በወንጌሉ። እንዲህም ብሎ ቃል ኪዳን ሰጠውና የሞት ጽዋን አታይም አለው። ጌታችን ኢየሱስ ክርስቶስም በአላፍ መላእክቶቹ እየተመሰገነ አረገ። አባ ገሪማም በብሩህ ደመና ተጭኖ በብሔረ ብፁዓን ገብቷል። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔርን መንግስት በኃይል ስትመጣ እስኪያዩአት ድረስ ሞትን የማይቀምሱታሉ አላቸው። ማርቆስ ምዕራፍ ዘጠኝ ከቁጥር አንድ የአባታችን ያቡነ ገሪማ ርዴታቸው፣ በረከታቸው፣ አማላጅነታቸው ከሁላችን ጋር ትሁን። በሶስተኛም የምናከብረው በዓላችን ሐዋርያው ቅዱስ ያዕቆብን ነው። የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በዚህች ቀን ይውላል። ወያዕቆብ ወልደ ዘብዴዎስ ወዮሐንስ ሁሁሁ የዘብዴዎስ ልጅ ያዕቆብም ወንድሙን ዮሐንስ እንዳለ ታሪኩም እንደሚቀጥለው ነው። ይህም በእስያ ሀገር ገብቶ ወንጌልን ካስተማረ በኋላ ወደ ተበተኑ ወደ አስራ ሁለቱ ነገድ መጣ። እነርሱም አንድ አምላክን የሚያመልኩ አልነበሩም ጣዖትን የሚያመልኩ ነበሩ እንጂ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ የአገራቸውን ቋንቋ ሰበከላቸው። የፍጥረትን ቋንቋ እግዚአብሔር ገልጾለታልና የሚያውቀውም የሰውና የእንስሳትን የአእዋፍን ቋንቋ ሁሉ ነበር። በውስጣቸውም በሰበከ ጊዜ የከፋ ስራቸውን ትተው በጌታችን በኢየሱስ ክርስቶስ አመኑ። ያዕቆብም ትምህርቱን ስለተቀበሉት እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስ ስም እንዲሁ አጠመቃቸው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አሕዛብን አስተምሩ እንዳለ ጌታ ኢየሱስ ክርስቶስ በቅዱስ ወንጌሉ ማቴዎስ ምዕራፍ 28 ከቁጥር 19። ቤተ ክርስቲያንንም ሰራላቸው ለቤተ ክርስቲያንም መባ እንዲሰጡ አስተማራቸው። ከዚህ በኋላ ሄሮድስ ንጉሥ ቅዱስ ያዕቆብን ለቤተ ክርስቲያን መባ ይሰጥ ዘንድ ማስተማሩን በሰማ ጊዜ እጅግ ተቆጣ። ጭፍራዎችንም ልኮ አስመጣውና ለሕዝቡ ቤተክርስቲያን የምትሰራላቸው የምታጠምቃቸው፣ አንተነህ አለው። ያዕቆብም አዎ እኔ ነኝ አለው። ያን ጊዜም ተቆጥቶ አንገቱን በሰይፍ አስቆረጠው። እኔ ፈጽሜ ግዳጄን ጨርሻለሁ። የማርፍበት እድሜዬም ወደ እኔ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቅያለሁ። እንግዲህስ የጽድቅ አክሊል ይቆየኛል እንዳለ ቅዱስ ጳውሎስ በወንጌሉ ሁለተኛ ጢሞቴዎስ ምዕራፍ አራት ከቁጥር ሰባት በኢየሩሳሌምም ሁከትና ሽብር ሆነ። ደግሞም ከፋሲካ በዓል በኋላ ይገለው አስቦ የሐዋርያት አለቃ ቅዱስ ጴጥሮስን ወስዶ አሰረው። የእግዚአብሔር መልአክም ሄሮድስን ቀሰፈው። ሄሮድስም በክፉ አሟሟት ተልቶ ሞቷል። ልዑል እግዚአብሔርን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 ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና እምረቱን ለምኝልን ኃጢአታችንም ያሰሪልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን።